የአሜሪካንን አስፓልት በጉልበቴ እየጠረኩ ደፋር ዛሬ በብቀመጥ ምን ነው ምን ነው አቃጠለሽ ምን ነው አስቀናሽ የእኔ እናት እውነቴን እኮ ነው ጌታ አንድ ጊዜማ በስመ አብ ወወልድ ወመንፈስ ቅዱስ ደግሞ እዚህ አሜሪካን የመጀመሪያ ጊዜ ስትመጡላቸው ቀጩ የመጀመሪያ ጊዜ አሜሪካን ስትመጪ ቤተሰቦችሽ ጉልበትሽ አልተነካም ይሆን አላቅም ሁለት ስራ አባቴማ ማረሳው ገና የመጣው ጊዜ አንዱን ወልማርት መጀመሪያ ጊዜ የሰራበት ስራ ሰንፍላወር እና ወንማርት ይባላል። ሁለት ስራ መድኃኔዓለም ያሳይሽ። ደግሞ አይስክሪም በጣም ነው የምወደው። ይሄ አንደኛም እንኳ የውፍረት የምንጭ እኮ አባቴ ነው። ይሄም ያህል ይሄም ያህል ሊጥ ማቡካ የሚያህል ሳህን ሙሉ አይስክሬም፣ ሞል ባልዲው አይስክሬም ታውቁታላችሁ አይደል? አሜሪካን ሀገር ማያውቅ የለም። እሱን አይስክሬም የፒንክ ነጭ የቨኔላ የስትራበሪ አንድ ላይ ያለው የቻክሌት አንድ ላይ ያለው አለ አይደል? ይሄ እሱን አይስክሬም በምን የሚያህል ሳህን ጠጣቃር ሞላልኝ እና ከዛ ወለማርት ይመጣል ከስራ ቦታ እጄን ይዞኝ የማምላክ እጄን ይዞኝ አይስክሪሙን ሰጥቶ አይስክሪሙ ማታላይ አይሆን አላቅም። አይስክሪሙን ያሸክመኝና መስዬ እኔ ፍቅር ተጠፋፋን። በውስጥ የጻፍኩልሽ ነው የሾ ማሪ አይ ወርክ ወማርት ያን ስታከር ደሞ የስታከርን ያሰሩኝ እቃ መደርደር መድኃኒያ ስምንት ወር ሙሉ ጠላታችሁ ይደርድር። በዛ ደሞ ማታ ነው የምሰራ የማታ ሽፍት ወልማርት ደግሞ የማታሸፍት አስቡት፣ አስቡትኝ እንደ መድኃኒዓለም ያሳያችሁ። ያን የማታ ሽፍት ሰራና ደግሞ ጠዋት ሰንፍላወር፣ ያንን አይስክሪም ተሸክሜ ሰንፍላወር የሚባል ዌርሃውስ ውስጥ። ከዛ ደግሞ ስመጣ ደግሞ እመጣና ፋይፍ ላይ ተኛለሁ። ቴል ላይ ተነስቼ ደግሞ ወልማርት ሄዳል። እኔ እኮ አሁን እኮ ሶስት አይነት ወሬ ባወራ ዛሬ ይቅርታ ብያችሁ ነገ፣ አንቺ አይንሽ ውጣብን፣ አትናደዱ። ድሮ ያለብኝ እኮ ችግር ነው። አሁን የሚያስነሳኝ እኮ እናቴን ንሳኝ፣ አባቴ አባቴ ስራ ይወዳል። የስራ ሰው እንዲሁ አትሰሪም ይላችኋል። ሰርታችሁ መተን አትሰሪም፣ ቂጥሽን ጠላሽታ ይላል። ሰርታ እኮ መተን አትሰሪም ይላል የሚላል። እማምላክን እኔ ድሮ ድሮ የሰራሁት ህመም ነው፣ አሁን ላይ እንደ እብደት የሚያደርገኝ። በጣም ቀልደኞች ናችሁ። አይ ዴኔ፣ አንዳንድ ሰው እኮ ስታይ ቁጭ ብሎ እንደዚህ በቃ አይዞሽ እያለ የሚያስተዳደረኝ ሰው፣ እስኪ ተውኝ። አረ የአባቴንማ አባቴን ችግር ተውት። ሰርታችሁ እንኳን እንኳን አልሰራችሁም ነው እኮ የሚለው አልሰር ምን ነው አነቀኝ። አልሰር ዋሸው እንዴ በስማ ሰንሻይን የኔ ፍቅር እንዴት ነሽ ወሮ? በስመ አብ ወመንፈስ ቅዱስ። ደግሞ እኔ ያልተመቸኝ ስራ ከሆነ እኔ አሁን አሜሪካን ሀገር ያልወጣሁት ስራ የለም። እማምላክን እኔ አንድ ቦታ ላይ ስምንት አመት ሰርቻ በህይወት ያላቀም ምን አስዋሸኝ። ትልቁ ከሠራው እንደው አንድ አመት ራሱ ይሞላል። አንድ አመት ይሞላል መስል ወዲያው መሞጣ ሞጣ ወዲያ ወዲያ ካልተመች ምን ውጥ ትልቅ በዛው እቀራለሁ። በዛው እኔ ካልተመቼኝ በዛው ነው የምቀረው። እንደው ልማርቱ ይመስለኛል ቅባት ውስጥ ይኔናት ሰዋ እንኳን ቅባቱ ቲሸርቱን ሸጥኩኝ። ቲሸርቱን ትገዛላችሁ አትገዙም? ረዚህ ቤት እንዳይነቅዝ ይሄ ቲሸርት ይሄ ቲሸርት እራሱን አውጥቶ ግዙኝ ብሎ እንዳይወጣ ትገዛላችሁ አትገዙም? አይነው እኔ ነኝ ማድረግ ያለብኝ ግን ነገ ልምጣና ልሽጠው። እውነት ይሄ ቲሸርት፣ እኔ እኮ እንደኔ እኮ የከሰረ የለም እኮ። ማን ነው እንደኔ ግን እኮ፣ ይሄ ሁሉ ቻንስ እድል እያለው ሰው ሊገዛኝ ወዳጅ እያለ ምን ያለ እንደ እድሌን እኮ በራሴ ያከሸፍኩ እኮ እኔ ነኝ እኮ ብቸኛ ሰው ማምላክን። አሁን ይሄን ቅባት ባሳያችሁ በካርቶን የገዛሁት ፕሪንት ማድረጊያው መለጠፊያው ራሱ ማሰሪያው ውድ ነው፣ ጠርሙስ የተገዛው ቅባቱ መቀመሚያው፣ ይሄ ሁሉ ነገሮች ከሰርኩ እኮ። ይሄውን በካርቶ ሞልቶ ሞልቶ ሞልቶ ሞልቶ ቅባቱ ተሞልቶ ተቀምጧል። እኔ እኮ በራሴ ልቅሳት እኮ ነው ድሌን እኮ ማጣው። ግን እማምላክን እኔ እኮ አንዳንዴ እንደዚህ ልብስ የሚሸጡ መነጽር፣ ቦርሳ የሚሸጡ ሰዎች ሰላሳ ሰው ይዘው ማለት ነው እጣ ያወጣሉ። ሞራላቸውን ሳላደንቅ አላልፍም። ሰላሳ ሰው ይዘው ስምንት እጣ ይቀራል፣ ስምንት እጣ ይቀራል አውጡ። እማምላክን ጎበዝ ናቸው። እኔም አይነ ጥላ በልቶኛል የሆነ ነገር ስምንት ሰው ዘጠኝ ሰው ይዘው በደንብ አድርገው ሸጡ ይወጣሉ። እኔ ምን ሞራሌ ተመታ። ቅባት መላጥ አረግ ምን አባ መጫባ ቅባት ቂጠላ ሁሉ ፀጉር የሚያወጣው እኔ ቅባት እንኳን አይደለም ጭንቅላት ኢቨን። አሁን ቲክታክ ሻፕ እኔ ብሰራ አያዋጣኝም። እንደሌላው እኮ አይደለውም እኮ አወራር እችልበታለሁ። መጥቼ ቅምም ቅምም አድርጌ ቲክታክ ሻፕ ማርሰራ ሴትዮ። እኔ እኮ ብዙ እድሎቼን ያጠፋው እኮ ደንቆሮ ነኝ። አንቺ ደንቆሮ ድንጋይ ራስ ብዙ ቻንስ እኮ እጅሽ ላይ አለ እኮ ከእስራኤል ሀገር ፀበል መጣ፣ እምነት መጣ፣ ቅባ ቅዱስ መጣ። እንደው መቼ ነው የሚገባሽ? እማምላክ መቼ ነው የሚገባኝ እንዳትጠይቁኝ። አንበሳው ኬት ነው የሚመጣው ብላችሁ እንዳትጠይቁኝ፣ እንዳትጠይቁ። ይህች ልጅ ሁሌ ነው የምትቀመጠው፣ ያ ሁላ አንበሳ ኬት ነው የምትረጫው እንዳትጠይቁኝ። ማሮጅ መቼስ ጌም ተጫወተሽ ብትሉ ያ ጌም የተጫወትኩበት መቶ ዶላር አንበሳ አይገዛ አንበሳ ኬት ነው የምታመጩ እንዳትሉ፣ ምንጩን ምንጩን እንዳትጠይቁኝ። ብቻ ገብርኤል እኔ እውነቴን እኮ ግማታን ፓንትሽን አሸችው። እኔ እናት በስክሪን ውስጥ እኔ ልሸትሽ አልችልም። እኔማ ላንቺ ብዬ ንጹህ ሽት የታጠበ ሽት ፀጉሬን አበጥሬ ተቀባብቼን የመጣሁት ጥፍረመጥ። በጣም ፓንትሽን አሸችው። የገዛ ፓንቴ ሲሸትሽ ቤታ የገማችሽ መሰለሽ? ከስክሪን ውስጥ ምናባሽ እንዴት ገማውሽ? ፓንትሽን እጠቢ። ግማታም ሲሉ ራሱ ጎንበስ ስበያሽ ትችው ገምተሽ ራስሽ ነሽ ምሸችው። አሁን ከስክሪን ውስጥ ልሸትሽ ደግሞ ያቺ ፊንገር እንደሆነ ገሄድባት አሎች ብቻ ልበል። ስትገቡ ላይ ብሎ እቃችሁን እንዲ እንዲ እንዲያደርጋችሁ ነው የምትገቡትኝ። እኔ ቤታ እኔ እኮ ነገ ሞታለሁ ብዬ የማስብ ሴትዮ ሰው መጥቶ ሊቀብረኝ ስል ቤቴን አይቶ ይታዘበኛልን ብዬ የማስብ ሰው ነኝ እኮ ቤቴ ውስጥ ቆሻሻ እንዳይኖር የምፈልግ እማምላክን እውነት ፊቡ እኔ እግዚአብሔር ነው የምላችሁ። በኩለ ሌሊት ራሱ እቃ እንዲት ሳጸዳዳ በዚህ በሌሊት እኮ አይጠረግም ሰው ገፊ ነው ይሉኛል። በማታ የሆነ እንኳን ቆሻሻቃዩ ጥርግርግ ጋር ስተኛ እ ሰው እኮ ይሞታል አይጠረግም በዚህን ሰዓት ነው የሚሉኝ። እግዚአብሔር ብሞት እንኳን ነው ምለው። ብሞት ሊቀብራኝ የሚመጣ ሰው ምን አይነት ሰው ናት እንኳን ሞተች ያው ማን ያውቃል። አሁን ከሞትኩ በኋላ ማምላክን ማን ያውቃል። አልተነስቻ ለው ቅሳቸው ግን ብሞት እንኳን እንዲችምለነ ቆሻሻ ነበረ ሰው እንኳን እንዳይለኝ ቤቴ ላይ ምንም ድንገተኛ መታመም ይመጣል ሰው ቤታችሁ ይመጣል ድንገኝ እንደዛ ብዬ የማስብ ሰሆን እንኳን ቤቴን እንዲጥርግርግ አርጌ ለእናንተ ፊት ለፊት አጸዳርቼ ሌላውን ቆሻሻ አርጌ ልጠብቅ ውሸታም ቤቴ ነህ ያለኸው ቤቴ ነህ እኮ የእኔ ጌታ አንተ ሁሉን አዋቂ ቤቴ ነህ እኮ ቤቴ ነህ እኔ ውሸታም የሚሉት ነገር ልክ ቤቴ መቶ ጸበል ጻድቅ የቆረሰ ነው የሚመስለው ቡና ጠርቼ አለሁ አንተ አቶ ስቷሽ እንደኔ አይነት ጎረቤት አለችክ። በእሷን በሲኒ እንዲ ጆሮ እንደቅን የምታዳመጥ ሴትዮ፣ መልካችን ተመሳሰለብክ። የእሷ ቤቷን ስላላጸዳች ቤታ ትወገራለች። በእሷ አንቺ ግማታን፣ በአንቺ የተነሳ ነው የምሰደበው። በእሱ ጎረቤት ምክንያት እኔ ይሰደባለሁ። ፊታችን ተመሳሰለ። ቤቷን አታጸዳም። ቤታ ናት በቃ የምትወገረው በአንቺ የተነሳ ይድፋሽ። ተነስተሽ አትጠቢና እናቃሽን እውነት እኮ ነው። ማምላክ እንኳን እኔ እንኳን እኔ እንደዚህ ጥርግርግር እኔ ዛሬ እንኳን የለበስኩትን ነገ መድገም እንኳን እግዚአብሔር ነ እንዴ ረ ባለጌ ኔ ጌታ አልጋ ላይ ነው ያለው። የሰው ባልማማ ገጥ ነው ብልግና። ሌላው እዚች ምድር ላይ ብልግና የለም። ሁሉም በምድር ላይ የተፈጸመ ነገር ነው ያለው። ብልግና የለም። ባለጌ የምባለው እኔ ብረት ምጣድ አስገብተው የሚጎረጉሩት እነሱ፣ ባለጌ የሚባለው እኔ። ሻቦላ አስገብተው የሚወጉት እነሱ፣ ባለጌ የሚባለው እኔ። መጥረቢያ መዶሻ የሚከቱት እነሱ። እንዲህ ኩን እግር አገባኝ። እኩ ወይኔ፣ አንዴ መጥረቢያ ወይ ልክተትና ይገላገልላቸው እንጂ ዘንድሮ አልቻለም። እማምላክን ሳሙና እኔ እግዚአብሔር ይታያችሁ፣ ሳሙና ዳልጦት ይገባል። የሽቶ ዕቃ፣ የጥፍር ቀለም እቃ፣ እኔ ምን ያላየሁት የቤት ቁሳቁስ አለ። ባለ ሀብቱ በሽቶ ነው የሚያደርገው። ድሃው ደግሞ የበቀለ መጥረቢያ ይዛ ስትከታያታለሁ ከጎረቤት የተዋሰችውን እናቷ ባለጌዋ እኔ እኔን ደግሞ እኔ እኔን ባለጌ የምባለው ጎርጓሪው ሌላ ፈንጋሪው ሌላ። አምላክ ሆይ እኔ የማይሆነ ነገር ቢኖረ የኖሩ አስባችሁታል ስድስት ዓመት ቲክቶክ ላይ

ይህ ማንነው ቴቴ? በደና ጊዜ ያጨሳል ብሏል። ያጨስ ይሁን አላቅ፣ ማሳሻ እንዳለ ቀዩም፣ ጥቁር ጥቁሯም ጥቁር። መድኃን ያለ የሚያሳያችሁ፣ ወይኔ ይለይላቸው መሰለኝ። ይህ መጥረቢያ አንድ ልበለውና በቃ ይለይላቸው መሰለኝ። በቃ ባለጌ ይበሉኝ አሁን በቃ። እንዲህ ነው የምንቀጥለው ማለት ነው፣ ምላ ጌታ አባቴ ማለት። ቲክቶክ ላይ እንዲህ ነው ህይወታችን። ለምን እንደዛ እንደምላችሁ ታውቃለች። የኔ ታላላቆች ከቲክቶክ አልወጡም። እዚህ ቲክቶክ ነው ያሉትኝ። ስለዛ እኔም ከቲክቶክ እንደማልወጣ ተስፋዬ ድሮ ተሟጧል። እድሜ ሲሄድ ቲክቶክ ይተዋል የሚባል ኖሮ አስቡትኝ። ጥንቆላ የምትሉት እናንተ ሰዎች ቦልኬ እንዳል ያማችኋል እንዴ? ያማችኋል እንዴ? አጣሉኛ አጣሉኝ። ከፈጣሪ የምናባት ጥንቆላ ነው የምትለው እኔ አልቀነቁልም። ድግምት ስር የማጠፋ ሰውዬ እባክህን በቀሚስ የምታስጠነቁል ሰዎች ተውኝ በፓንት በሻሽ የምታስጠነቁሉ ተውኝ ምን አባታችሁ ላርጋችሁ የምን አባ ጥንቆላ ነው የታባ ስጠነቁል አበዙ አበዙታውንስ እንዴት ሊያሳብር ይመጣል ቤት ጠንቁልን ምን አባ አገባኝ እኔ መርጠቅ ለእግዚአብሔር ነገረ አታገባትም እንዴ እኔ ምን አገባኝ የታባ ስነ ስጠነቁል አየቃል ሊያሳብሪን ማምላክ ጥንቆላ ይሉኛል እንዴ መርጠቅ ፈልገ ከእግዚአብሔር ጋር ተማክረክ እናትህን አማክረክ አታገባም እንዴ? እዚህ ትመጣና፣ ጥንቆላ የምናባህ ጥንቆላ ነው፣ ጥንቆላ አላቅም። አላቅ ማን አባህ አስጫወተክ? የታባህ ቃ አለው? መቼ ነው እኔ ቤት እዚህ ጋር ሲጠነቆላ ያየኸው? ሁለተኛ ጥንቆላ በሉ። እንዴ? እጣ ፈንታ ቢል ምን ችግር ጥንቆላ? ይሄማ ምን አውቃለሁ። ጥቁር ዶሮ ይዞ አሁን ደግሞ መቼ ለሰምቻለሁ? ባለነጠብጣቡ ዶሮ መጥቷል። እኔ ድሮ ማቀው ጠንቋይ ቤት ጥቁር ዶሮ ይዘውን ነው የሚሄዱትኝ አሉ። ጭንቅላት ላይ ሶስት ያዙሮ በአምስተኛ ይጥሉታል አሉ። ያ ዶሮም አይበላሉ፣ ትከስራላችሁ። ቅድም ከነቀጮ ጋር እያወራን ነበረ። ባለነጠብጣቡን ዶሮ አለ አሉ። ጥንቆላ ቤት ደም ይዘህ ትሮጣለህ። ምን ጉድ ናችሁ? ደግሞ ሲመጡ ባዶ እጃቸውን እኮ እንደሚታነቅ ሰው ይዘው የሚመጡት እንደው ጠንቁዬም ተሰድቤም እኮ እንደሚታነቅ ሰው ባዶ እጁን ኪሱን ይመጣል። ካንጋሮ እጅ ለኪስ የማይደርስ ካንጋሮ እንዲያሳጥረ ትመጣለህ። እንዲጠነቆልል ተሰድቤም ተረግሜም እንዲጠነቆርል፣ ከፈለግ ንኪኒቨር ከፈለግ የሆነ ነገር ይዘና ካሻፓል አላየኸውም? ካሻፔ አልታየም? ካሻፔ ቤት ታየኔ ማር፣ እስኪ ብለስ ላድርገው ካሻቋ፣ እስኪ ካሻ ካሻሽን በጎን ይጠይቃል። ይጠይቃል ቤታዬ ካሻፕሽ፣ ለምን ጠየከኝ? ይላለሁ። እኔ አሁን ለምሳሌ ሰው ፊት እንደ ሰውን ሸቅላ እንደ ሰውን ዘረፈች እንዳይባል ለምንድን ነው ካሻፕ የምጠይቀኝ? ኧረ ይቅር እላለሁ። እኔ ማለት ነው። ስልቅ አይደለም። ማሬ አንዴ፣ ምን አይነት ካሻፕ ነው ያለሽ? ከኔ ጋር መመሳሰሉ ሊትል ና ቀሳ ሀምሳ ዶላር ላጣርግ ትልካለች። ስዛ በቀጣይ ቀን ሳታስፈው ግን ቤታዬ ካሻፕ ትለኛለች። ትገባለች። ይጠነቆላል። በአደባባይ ጥንቆላ አይነገርም አይባልም። ትመጣለ ዝም ብለ ቤታዬ ናፍቀሽኝ ትልና የሆነ ነገር ታወርዳለህ፣ ግባላሃለሁ፣ አስገባሃለሁ። ለምንድነው? ያረ፣ አይ፣ ዝም ብዬ እንደዚሁ ቤት ታዬ ደስ ስለምትይኝ እኔም ይገባኛል። ጠቀስ አድርገኝ። ኦ እንዴ፣ ደስ ስለምን? እስኪ ዝም ብዬ ዛሬ ልጠንቁል በና። አረይ፣ ቅርቢን ቤት ታዬ ስለምወድሽ ነው ጊፍት የሰጠው ትላለህ፣ ትላላችሁ። ስልቱ እንደምነግራችሁ አሁን እንደምትወደኝ እንኳ አውቃለሁ፣ ግን ለእኔ ብለህ ለእኔ ብለህ ሞቅ ደመቅ ይበል ንጫወት። እሺ፣ በቃ አንቺ ካልሽ ስለምወድሽ ለአንቺ ብለህ በሙድ ይጠነቁላል። አደባባይ መጠ ቤት ታጠንቋኝ አክስቶቼ ዘመዶች ሁሉ ጠንቋ አድርገውኛል። ልከውን ለካ ድሮ ከጎረቤት የምን ማንስማማው በአንቺ ምክንያት ነው። በምን በእናንተ ምክንያት ጠንቋ እያላችሁ ይኸው፣ እየተደወለ ከሀገር ቤት በአንቺ ምክንያት ነው የማንስማማው እያሉ ነው። ከቀበሌ ቆጣሪ ሳህን ቆጣሪ ጋር ሲጣሉ በቤታ ምክንያት ነው። እኔ ጠንቋ አይደለውም፣ አራት ነጥብ። እጣ ፈንታህን ነግራለሁ አለቀ። ድንስ ሰዎች ሰብስቦ ሊያሳብዱኝ ነው፣ እንዲህ አላማቸው። ውሃም እንደ ውሃ የሚያቀብለኝ ልጅ የለም አንድም። እንደውም አምላኪ አባቴ ወይ ስለት ልሳል ለቤትክ እንደው ፈጣሪው ቁጥሩን ያልጠራም አንተ ራሱ መርጠጥራለኝ ዶዎች አበላለሁ፣ ጥዋፍ አስገባለሁ። ለቤትክ አምላኪ አባቴ ወይ ከዚህ ቲክቶክ ላይ አንድ ልጅ እንደወልድ አድርገኝ። በምንም መንገድ እኮ አልጋ መተኛት አልቻልኩ። ይመሻል፣ ይነጋል እተኛለሁ ይመሻል ይነጋል እተኛለሁ። እኔ ስተኛ አስወላጁ ይሄዳል፣ እኔ ስነቃ እሱ ይተኛል። ምንም እኮ ልንገጣጠም አልቻለም። ለመውለድ ራሱ ጠንቋይ ለራሱ አይሆንም የሚባለው ለዚህ ነው። ከባድ ነው ጌታ። እኔ ስተኛ እሱ እየሄደ እሱ ሲታይ፣ የአሜሪካ ኑሮ እኮ ቀላል መስሏቸዋል። ቀላል አድርጋችሁታል ባሎቻችሁ። የምታገኟቸው በስድስት ቀን ነው በስድስት ቀን እሱንም አየሽ፣ አለቃ አለው። አትተያይም ከዛ በኋላ እስኪ ዋሹ። እኔ እዚህ ቲክቶክ ላይ ያለነው አሜሪካ አይደለም ያለነው? ጋይስ አሜሪካ አይደለም ወይ? ድሮ ሰርተን ሰርተን ሰርተን ሰርተን ያስቀመጥነውን ገንዘብ እየቆጠብን ምን በላ ሰዎች መሆን አለብን ወይ? ደሞ አሜሪካ ብለን ይዋሸም መሆን አለበት እንጂ የአሜሪካ ሰው እንደ ጅብ ሲጮህ ነው የማየው። ስንት ብዙ ሰዓት ሲሰራ ነው የማየው። ይህን ደግሞ ቀይራችሁ ይቅርታ እንዳታስጠይቁኝ። መጣያች እንዳይሆን ደሞ ሰሞኑን የሚያሜሪካ ሰው እንደ ጅብ ጮኸዋል። ይቅርታ ተጠይቅ ደግሞ እንዳይውሉ። እንዴ እናንተ የአባቴን ስም አንድ ሰው ጠራ። የቤት ስሙን እሻዋቂ ምን አባክ። ያኔ ቲክቶክ ላይ ማንም ሳያቀኝ መተክ የአባቴን የቤት ስሙን ጠርተክ ሰላም ነሽ አላልከኝም። ዛሬ ግን ሰው አወቃትና አቃታለው ብለግ፣ እኔን ለማቀሳሰር የአባቴን የቤት ስም ትጠራለክ። ጉድ እኮ ነው። ያኔ ድሮ አንድ ሰው ቁጭ ብሎ በሚያየኝ ሰዓት የአባቴን ስም አልጠራም። አሁን ዛሬ ይጠራኛል። አይ አበሻ እኮ ክፉ እኮ ነው። በፀሐይ አይረገዝም። ፓፓዬ መሰልኩ እኔ። ፍቅሬ እንዴት ነሽ? ፓፓዬ መሰልኩ እኔ። ፓፓዬ ነው በነፋስ የሚያረግዘው። እናንተ ዶሮዎች ቁጡ፣ ሁሌ ጥያቄ ዶሮዎች ግን በግንኙነት ነው የሚያረግዙት? እንዴ ሸርሙጣ ሰላም ነው የኔ ጌታ። እህትህን መሰልኩ አይደል? እኔ እኮ የሆነኮ ኮፒ ማድረገው ነገር አለኝ። እህትህን ጸጉር ላጣ አድርጌ የሷን ስታይል ሶስት ሲስተር መስዬ ነዋ። ሀየ ሸርሙጧዋ ወንድም እንዴት ነክ? ደና ነክ? መቼ ሸርሙጥናን ከእህት አይተ ሰው ሁሉም ሸርሙጥ ነው የሚመስልግ እህት እንዴት ነው? ሰባተኛ ላይ ጥሩ ሁኔታ ላይ ነው የምትገኘው። ባለፈው አግኝቻት ነበር፣ ሰባተኛ ላይ እህት ደህና ናት። አሁን እነሱ ናቸው ክፉ የሚያናገሩ። አንድ እንዳትናገሩ ኮመንት እያነበባችሁ የዚህ ቤት ሞድሬተሮች እኮ ሸላ ምናችሁን ይዛችሁ ነው የምትቀመጡት? ግን እዚህ ቤት ሞድሬት እኔ ኮሜንት እስከማይ ድረስ ለምረው ሚዩት የማታደርጉት ግን በቃ በቃክ ሚስትን እንዲህ አልሳምክም። በቃ ከስኩ ደ ሚስት ካሁን በያት ድልድይ እሰማሃለሁ። እኔማ ግን ድልድይ ይመስል መሀል ላይ እሰማቸዋለሁ እኮ መሀል ላይ ትራስ አጋድመክ ሚዞር ብለያት ጀርባን ሰጥታታለ ሚስትክ። እኔማ ምን አለብኝ? አንተ ከሳምከኝ እኔ ስምሃለሁ። ምን አለ ምን አገባኝ? እኔ አንተ ቃል ያልፈራሁን እኔ ለምን ፈራለሁ? አንተ ያላሰብኩ እኔ እኮ ስምሃለሁ

አርሴማ ደሞቼ እሺ፣ ደሞችሽ የጎንደር ባህር ልብስ እዘዙኝ፣ 0923139546 አካፊ ማስታወቂያ ትሰሪያለሽ። ጎንደሬ ስለሆንሽ የምታመልጭ መሰለሽ? እዚህ ቤት በጉቦ ልትሰሪ፣ ጎንደሬ ነሽ ብለሽ ልገቢ? በኔ አትገቢም። ክፈይና ገብተሽ ማስታወቂያ ስሪ። ቴንክዩ ገብተሽ ማስታወቂያ ስሪ። አያችሁ፣ ምን አለ የባህል ልብስ አለኝ አሻሽጡኝ ብትይ ምን አባሽ ጎጣ አስጠራሽ? ከዛ እኔ ልታነካኪ ጎንደሬ ናት፣ የልብስ ማስታወቂያ ምን ብዬ ስለ አንቺ ጎጠኛ ብለሽ እኔ ልታስወግሪኝ። ምን አባሽ ልብስ ቤት አለኝ አትይም? የባህል ልብስ አለኝ የጥበብ እባካችሁን አግዙኝ ጎንደሬዎች ብለሽ ጠቅሰሽ ራ አምላኪ ሰላም ስጠኝ። ኔ ስንት ሰዓት? አንድ ሰዓት ሆነ። መውጣት አለብህ። እንዲህ ሀቢባ አለች። ሀቢባ ሀቢባ ሀቢባን በእግዚአብሔር ሀቢባን፣ ቆይ ላስገባት። ፎሎ አድርጓት። እሺ በማ